ጨካኟ ቲና የባለቤቷን ወይም የካሌብን አባ ስታሰቃያቸው የከረመችው በመጨረሻ አሳግታቸዋል። በአባቱ መጥፋት የተጨነቀው ካሌብም አባዬ የትሄደ ነው? ምን ነካው በማለት ስልክ ወደ ጓደኞቹ ጋር ቢደውልም እነሱም እንዳላዩት መለሱለት። ታዲያ ምን ተፈጠረ አባዬ የትሄደ ሲል በጣም አዘነ። እሷም ትሁት ኪችን እቆማ በመጥፋታቸው የተብሰለሰለች ምን ሆነሻል? ትሁቴ፣ ፊትሽ እኮ ሰላም አይደለም ስትል እውነቱን የፋዘር መጥፋት እንደ አስጨነቃትና እንደ አሳሰባት ትሁትም ደግሞ ለቲና ተንኮለኛ ስትነግራት፣ የት ይሄዳ ታዳ ጓደኞቹ ጋር እንኳን ካልሄዳ ሌላ ጋር የት ሊሆን ይችላ? ጉዳዩን ለፖሊስ እናሳውቃለን አይዞሽ ብላት የፈለገችውን ነገር ከክችን እይዛ ወጣለች ዳኔ የአንቺ እጅ አለበት ወይ ሲል ቲናን ነገራት። ምን እያልክ ነው? ለፖሊስ ለምን አናመለክትም አለችው። ሰሞኑን ሰላም ስታወርጂ እኮ እኔ ጠርጥር ያለሁኝ ብሎ እሷን ደግሞ ዳኔ ጠርጥሯታ ካሌብ በተሰበሰቡበት እሷም ለምን ዝምትላለ ለፖሊስ እናሳውቅ ብላ ለካሌብ ስትነግረው ዳኔ የተፈጠረው ነገር ምንድን ነው ብሎ ትሁትም በጣም ተጨንቃ እንደ አንተ እኮ ነው እኔም እየሰማሁት አሁን አይደለም ወይ? እንዴት እኔን ትጠረጥረኛለህ? እንዴት ሳባየን እኔ እንደዚያ አደርገዋለሁ ስትል ለዳኔ መለሰችለት። ዳኔ ግን የሰሞኑ ወደዛ ቤት መመለሷና ሰላም ማውረዷ ደግሞ ለእሱ በጣም ገርሞታል። ምክንያቱም በጣም ጨካኝ ስለሆነች አሁን ዳግመኛም አርፋ አትቀመጥም ብሎ አስቧል። ሰላም ጤና ይስጥልኝ ውድ የተከበራችሁ የዚቱ ቻናል ተከታይ የሆናችሁ ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለዚቱ ቻናል አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮን ላይክ እና ሸር በማድረግ እስከ መጨረሻው እንድትከታተሉት እላለሁ። ትሁት ድራማ ክፍል ሰላሳ ዘጠኝ ተንኮለኛ ተንኮላ ያልቀብሽ ትንሿ ተንኮለኛ አባትን ወይንም የባለቤቷን አባት ስታሰቃ እየከረመች እና በመጨረሻ ገንዘብ ወዳድ ስለሆነች ካሌ ምንም ለገንዘብ ስለሆነ የምትወደው እሳቸውን አግታ በእልህ ለመውሰድ አስባ ነበር፣ ግን ምንም አይሳካልሽም። በአሰብሽው መንገድ አስበሽ ከሆነ ሀያ አምስት ሳንቲም አታገኝም ሲሉ አስጠንቅቋታ ለአጋቹ። ከዚህም በላይ ገና ትቀጣለ። እንዴት ነው ተመቸ ሆይ እያለች እያፌዘችባቸው ነው። አጋቹን ጠራችሁ። ምናለ አንዴ ብታጋጭልኝ፣ ለምን አፉንስ አላፈንከውም ቢጮህሳለች። በጣም ደፋር፣ በጣም የደፋር ደፋር ናት ቲና ካሌ በጣም ተበሳጭ ይህን ነገር ታዲያ ማን ሊያደርገው ቻለ? አባዬ ያለ አንድ ነገር የት ሄደ? ያለ በጣም እተናዶ እየተብሰለሰለ ነው። ዳኒ ለጦልጧሊት እለቴና አንቺ ይህንን ነገር አድርገሽዋል ወይ ታዲያ አባዬ የት ሄዶ ነው ሲል ለእሷ ጠይቋታ። እኔም ከአንተ እኩል ነው የሰማሁት፣ እኔን እንዴት ልትጠረጥረኝ ቻልክ? የማውቀው ጉዳይ የለም ብላ ለሱም ክደዋለች። ወደዛ ቤት መመለሷና ለጊዜው ሰላም መፍጠሯ ደግሞ እሱ እንዲጠረጥር አድርጓታ ማኝታ ክላሱ ሆኖ ስለ አባቱ መጥፋት እየተብሰለሰለ ከእዳኒ ጋር እየተቀመጠችው ትሁት በጣም አስባ አንተ የምታውቀው ጉዳይ አለ ወይ ብላም ለዳኒ ብትነግረው ዳኒ ይህን ነገር እንዳላደረገና በእናንተ ጉዳይ እሱም ሲበሳጭ ነበረ፣ ለእናንተ ብሎላችሁ የት ልሄ የት ይሄድ እናንተ የምትፈልጉት ገንዘብ ነው ብላ ለሱ ብትነግረውም ዳኔ ደግሞ እኔ በሱ ላይ እንዴት አደርጋለሁ ብሎ ነግሯታል። ወደ ካሌብ ክላስ ገብታ ካሌብ እንደዚህ አያደርግም ልትጠረጠር የምትችለው ቲናናት ብላ ለካሌብ ስትነግረው ምን እየሆንሽ ነው ትሁቴ አንዴ እሱ አይደለም ትያለሽ፣ አሁን ደግሞ እሱ ነፃ ነው ይሄን ነገር ሊያደርግ አይችልም ብለሽ እንዴት እሷን አንተ ትጠረጥሪያታለሽ ብሏታል። ወደ አጋቹ ጋር እሄዳ እፊታቸው እተቀምጠው ሁለቱም እሷ እንደፈለገችው እንዲያደርግላት ሽማግሌውን አስባለኝ። ያኛው ግን ለጠየቅሽው ምላሽ እየሰጠልሽ ነው፣ ግን ከዚህ እየወጣ ደግሞ እንዲህ አይነት ነገር አናደርግም፣ በአዘሽን መሰረት እየፈጸምንልሽ ነው ብሏታ ወደ እሳቸው ጋር እጠጋ ብላ አንገታቸውን ጨበጥ አድርጋ አንተና ልጅህ አሰቃያችሁኛል፣ በጣም ጨካኞች ናቸው አሁን ግን ሁሉንም ነገር ታመጣታለህ ብላ ሽማግሌውን ግፍ ጥራ ያደረጋችሁ በጣም ጨካኝ ናት። ይችልሽ እንግዲህ እንደዚህ ሆና እየሰራቻቸው የተወነችው የእሳቸው ትክክለኛ ልጆች ደግሞ ይህንን ድራማ ሲያዩት የሆነም ይህን ቪዲዮ ሲያዩት በእነሱ ላይ ምን አይነት እንደሚፈጥርባቸው ሁላችሁም ገምቱ። እሷም እንደዚህ ሆና እየሰራችው ደግሞ በህዝብ ዘንድ ምን አይነት ተወዳጅነት እንደሚኖራት አስቡት እንግዲህ፣ የአያቶ ሁሉ በዚች ልጅ ላይ እንግዲህ ምንም መልካምና ጥሩ አስተሳሰብ እና እይታ ሊኖራቸው አይችልም። እሱም በተነጋገረው ገንዘብ መሰረትም ያንን ጠየቃት። እሷ እስከ መግደል ድረስ ነው የምፈልገው ያንንም ማድረግ ትችላለህ ከፍያለሁ ብላ ነው ወላጋችኋለችው መጫት ቀል እጂ የትኛውን የከፋሽን ብሏት፣ አሁን እርቦኛል ገንዘብ አንጭ ብሏታል። እሱ ደግሞ እንደ አሰበችው ባይሆንም እዚ ጋር እሱ ጠንቃቅ ብሏል። አንደኛ ትልቅ ሰው ናቸው፣ በጣም ውርደት ነው። በጣም የውርደት ውርደት አይደለም እሳቸውን ጥርቅም አድርጎ ለመግፋት መቼም ድራማ ቢሆንም ይህንን ካራክተር የሚሰራው ሰው በጣም ከባድ ነው። እውነት እሳቸው የሚሰሩት ማለት ቢያሳዝንም በእነሱ ቤተሰብ ላይ በልጆቻቸው በባለቤታቸው ላይ ይህንን ሲያዩት በጣም ይከብዳል። እውነት እኔ እንደተሰማኝ ነው ማለት ነው። ወደ ቤት ተመልሳ ለሱ ምግብ ሰጥሃለሁ ካለችው በኋላ እንግዲህ ያዳር ልብሷን ለብሳ እየተንጦለጦለች ወደ ካሌብ ጋር ገባች። እሱም እንግዲህ እሷን ጠርጥሯታል። አባዬ ጋር የነበረ ሽጉጥ አሁን እኔ ጋር ነው እያለው ከእንግዲህ በኋላ ምን ልትሰሪ ጠጌቤ መጣ፣ ሻይንሽን ማየት አልፈልግም፣ ከዚህ ክላስ ውጪ ቢላትም ለምን እንደዚያ ትለኛለ እኔ መፍታት ከፈለኩ በቃ ዛሬም ልፈታህ እችላለሁኝ። ጉዳዩን ለምን ለፖሊስ አናሳውቅም? እያለች እሷ እንዳላደረገችው ለካሌብ ብትነግረውም እሱ አመነጫጅ ቋት ከዛ ክላስ እንድትወጣ አድርጓል። ዳኒ ደግሞ ነገሮቹን ለማጣራት እሷን እየተከታተላት ይገኛል። እሷ ወደዛ ቤት በሰላማዊ መንገድ የተመለሰችበትና እሱ ደግሞ ገንዘብ የወደዱበት መንገድ ሁለቱ ቢያገናኛቸውም እሱ ገንዘብ ከዛ ቤት ቢፈልግ አግብቶ መኖር የሚፈልገው ያቺኛዋን ሴት ስለሆነ ይቺኛዋን በጭራሽ እንዲህ አያስባትም። ይህንንም ለቱት ነግሯታል። እዛ ቤት ገንዘብ ብለው ሽማግሌውንም እንደሚያስጨንቋት ግልጽ አድርጋቶ ተናግራለች። ትሁት ዳኒ የለበትም ብላ እንድትጠረጠር ያሰበችው ቲና ቀበጧን ነበረ። ዳኒ በመጨረሻ እንግዲህ ከዛ ክላስ ስትወጣ እየተንጦለጦ ላይ ቀጣይ ስራዋን ለመፈጸም ስትጓዝ እሱም ደርሶ ሊያናግራት እንደፈለገና የሽማግሌው መጥፋት ለሱም እንዳሳሰበው እሷ ጋር ተገናኝተው ፊትለፊት እውነቱን ከእሷ እንደበቷ ሰምቷል። አሁን ስራዬ ሊጀመር ነው ብሏል። እሷ ከፈለግህ የት እንዳለ አሳይሃለው ብላ ለዳንኤል ነግረዋለች። እሱም ያንን ስለሰማ ስራው ከእንግዲህ በኋላ ነው የሚሰራው። ብሏን እዛ ቤት እንግዲህ ፍቺ ስትፈልግም ገንዘብ ስጣኝ ብለዋለች ለካሌብ። እሱ ደግሞ ያንን ገንዘብ እንኳን ቢሰጣት እሷ ሌላ ግብዣም አዘጋጅታ ወደዛም ቤት እንደገና ደግሞ ለመሰንበታ ያሰበች አለ። ለሽማግሌውም ከፍቹ ገንዘብ ከጠየቀችው ሌላ ደግሞ በጣም ያሳሰባቸው ግብዣ ያለችው ነገር ነበረ። ያ ደግሞ ለአባትየው እና ለቶቴ እንዴት ይሄ ነገር ሊሆን ይችላል? ብለው ለእነሱም ለካሊብ ነግረውት ነበር። ምንም አታመጣም ብሎ ነበር። በመጨረሻ እንግዲህ ሽማግሌው አራዳ ናቸው እና ከእነሱ ገንዘብ የፈለገችው ምንም ብቴ ምንም ከዚህ እኔ አውቅሻለው፣ ጨካኝነኝ ጨካኝነሽ ብሏታል። እሷ እኔን ታውቀኛለ ያቺቲን አይደለሁም ብላለይ፣ አውቅሻለሁ ባክሽ ለመውሰድ ያሰብሽውን ነገር ደግሞ አይሳካልሽም፣ ምንም ነገር አታገኝም ብለው በዛባጋች ባጋቹ ፊት ለፊት ነግሯታል ማለት ነው። እየተደበቀች እንግዲህ እየሄደች ስታሰቃያቸው የነበረችው ቲና ቀበጧ በመጨረሻ በዳኒ እውነቱ ተጋልጦባት ወይም ሁሉም ነገር ዳኒ ስላወቀባት ዳኒ ደግሞ ለካሌብ እውነቱን ይናገር ይሆነች እንደገና ደግሞ ለትሁቴም እውነቱን ከነገራት የት እንዳለች ተማራና ሽማግሌው በሰላም ከአሉበት ይወጣሉ ማለት ነው። ይቺ ተንኮለኛ ተንኮለኛ ትንሽ ልጅ አቅሟን አይደለም አባት አባት የሚያክልን ነገር ይሄንን ካራክተር እንደሰራችሁ ድራማ የሆነ ውሸት እንደሆነ የሚያናደደው ነገር ጌታን እንዴት እንደሚያናደድ ማለት ትልቅ ሰው በትንሽ የሆነ እንትን ሲል ይሻላል። ትንሽ ታላቅን ትንሽ ትንሽ በእድሜ ትንሽ ትልቅን ወይንም በእድሜ ትልቅ አባትን ሲያሰቃይ ወይንም ሲያንገላታ በጣም ያማል። ድራማ እየሆነ እያወቅን የምንናደደው ነገር አለ። የቲና ውርደት እንግዲህ በቀጣይ ክፍል የምናይ ሆነን፣ ትሁት ለሷ እንኳን ልትታዘዝላት ብትፈልግም፣ እሷ ጨዋ ሆና ምንም እንዳልሰራ ሰው እንደገና ደግሞ አብረን ሄደን ለፖሊስ ጣቢያ ለምን ለፖሊሶች አናመለክትም እያለች ነበረ። ራሷ አጥፍታ ራሷ ንጹሕ ለመምሰል እና ለእሳቸው አሳቢ መስላ ስትንጦለጦ ላይተናል። በክፍል እንግዲህ በክፍል አርባ ደግሞ ምን ይፈጠር ይሆን የሚለውን እሳቸው በታሰሩበት ላይ ቀጣ። በሌላ ቪዲዮ እስከምንገናኝ ቤተሰብ ያላችሁበት ሰላም ቆዩ። ለቻናሉ አዲስ የሆናችሁ ቤተሰብ ይሆናችሁ። ባይ ባይ